ስንቶቻችሁ ኤአይ ወይም አርቴፊሻል ኢንተለጀንስ የመጨረሻ ዘመን ቴክኖሎጂ መሆኑን ስንቶቻችሁ ታውቃላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ቁጭ ብሎ ደቀ መዛሙርቱ ሲያስተምረው የመጀመሪያ የነገራቸው ነገር ምንድን ነው? የዓለም መጨረሻና ምልክቶቹ ምንድን ነው ብለው በሚጠይቁበት ታይም ላይ የማቴዎስ ወንጌል ምዕራፍ 24 ቁጥር አራት ላይ ማንም እንዳያስታችሁ ተጠንቀቁ ብሎ ነው የጀመረው፣ እና ብዙ የሚያስቱ ነገሮች ስላሉ ነው። እስቲ ሰሞኑን ከተለቀቁ መካከል አንድ ቀንጨብ አድርጌ ላሳያችሁ። እሳተ ገሞራ ውስጥ ለመዋኘት ውድድር ላይ ነኝ። አንድ ሳምንት ሆኖኛል መቆፈር ከጀመርኩኝና፣ የምድርን እምብርት ላይ ደርሳለሁ። በዚህ የባህር ዳርቻ ላይ ያለውን እያንዳንዱን የአሸዋ ቅንጣት ልቆጥር ነው። አንድ፣ ሁለት፣ ሶስት። ይሄ ውቅያኖስ በሙሉ ጠጥቼ የመጨረስ ውድድር ላይ ነኝ። ከአንበሶች ጋር ተዋግዤ አሸንፋለሁ። ይሄ አንበሳ በጣም ተግባቢ ነው። ዛሬ የማሳያችሁ ፈተና አለኝ። እነዚህን ድንጋዮች በምን ያህል ፍጥነት እንደምበላ ተመልከቱ። ዛሬ ፓራሹቴን ረሳሁት። ምንም አይደለም። በሚቀጥለው ጊዜ አስተካክለዋለሁ። እንዳያችሁት ነው እንግዲህ ድምጻችን፣ አይደንቲቲያችን፣ ኢትዮጵያዊ ከለራችን ሁሉ ነገር ተወስዷል ትራክ ተደርጓል። እና ይሄ እንግዲህ አዲሱ የጉግል ኤአይ ጀነሬትድ ቪኦ ስሪ ብለው ጉግል ሪሰንትሊ ነው ሪሊዝ ያደረጉት እና እዛ ላይ እንግዲህ የተለያዩ ቴክስቶችን ፕሮምት ተጠቅመው ጀነሬት ይደረጋል ማለት ነው። ኤአዩ ራሱ ይሰራላቸዋል ቁጭ አድርጎ ማለት ነው እና በጣም ፍሪክድ አውት የሚያደርጉ በጣም ከባባድ የሆኑ ነገሮች እየተሰሩ ነው ያሉት እና ሲምስ ላይክ ስናየው ዋው ይሄ ቴክኖሎጂ በጣም ጸዴ አሪፍ ነው ብለን ብዙ ልንል እንችላለን፣ ግን ከኋላው ከጀርባው ብዙ አጀንዳዎች አሉት። እህት ወንድሞች ዮሐንስ ራእይ ምዕራፍ 13 ቁጥር 15 ላይ የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያሰግዳቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። እች ፓርት ሁሌ እንድናያት ያስፈልጋል። አውሬው መናገር አይችልም ነበረ፣ ግን እንዲናገር ትንፋሽ ተሰጠው እና ይሄ አሁን ያለንበት ስቴጅ ማለት ነው። ኤ አይ እንግዲህ ይሄ ነፍስ የሌለው በእግዚአብሔር ያልተፈጠረ በሰው እጅ የተፈጠረ እስትንፋስ የሌለው ነገር ግን እንዲናገር እንግዲህ አፍ ቃል አውጥቶ እንዲናገር እንግዲህ ስትንፋስ ተሰጠው ነው የሚለው እና መመርመር አስፈላጊ ነው። እና በ2023 በፈረንጆች አቆጣጠር ዲሴምበር ላይ እንግዲህ ጉግል አንድ ነገር አናውንስ አድርገው ነበረ። ይህ ምንድን ነው? ዊሎ ኳንተም ቺፕን ክሬት አድርገናል ማለት ጉግል ኳንተም ኤአይ በጣም ፈጣን ከሌሎቹ ረቀቅ ያለ፣ በጣም ፈጣን መልስ ነው የሚሰጥ ዲቨሎፕ አድርገናል ብለው አናውንስ ተደርጎ ነበረና፣ እና ጣሪያ ነክቶ ነበር በሰዓቱ ማለት ነው፣ 2023 ላይ ማለት ከሁለት ዓመት ከመሰራት በፊት ማለት ነው። ከዛ ከተወሰኑ ወራቶች በኋላ ብዙ አገልግሎት ሳይሰጥ ወዲያው ፖዝ አደረጉት ማለት ነው። ለምን ችግር ፈጠረ? ችግር የፈጠረው ምንድን ነው? እነሱ ከሰጡት ወይንም ክሬየት ሲያደርጉት ጀነሬት ካደረገው ውጪ ሌላ ቋንቋዎችን፣ ፓተርኖችን መፍጠር ጀመረ ማለት ነው። እንግዲህ ሂውመንስ የማያውቁት ሰዎች የማያውቁትን ቋንቋ መናገር ጀመረ ማለት ነው። ይሄ ደግሞ በጣም አስደንጋጭ ነበር። መጀመሪያ ላይ የነሱ ስህተት መስሏቸው በጣም ጥረው ነበረ ማለት ኮዱን ሊያገኙት አልቻለም። የሚጻፈው ነገር ፈጽሞ እነሱ ማንበብ ከማይችሉት ቋንቋ ውጭ የሆነባቸው ማለት ነው። ምንድን ነው ፓተርኑ ደጋግሞ ደጋግሞ እንግዲህ ይጽፍባቸው ጀመር ማለት ነው። ሰው ምንድን ያደረጉት ዓለም ላይ ያሉትን በሙሉ ማለት የኳንተም ኤክስፐርቶችን ጉግል ጠርቶ ይሄ ዴፊኔሽኑን ትርጉሙ ምንድን ነው ብለው ማሳየት ጀመሩ ማለት ነው። አንዳቸውም ግን መልስ አላገኙም በጣም ሳድሊ ማለት ነው። እና ጨራሽ የሚያዩት ቴክስት የምን ቢሆን ጥሩ ነው? የሱሜሪያን ቴክስት ታብሌትስ፣ እነዚህ ኤንሽን ሲቪላይዜሽን በምድር ላይ ይኖሩ የነበሩ የሱሜሪያን ሂስትሪ፣ የእነሱን ቴክስት ነው ያገኙት ማለት ነው። ሉክ እነዚህ ደግሞ ቀጥታ የሚገናኙት ፎለን ኤንጀልስ ወይም የወደቁ መላእክት ጋር ነው። ቡኮፊኖክ መጽሐፈ ሄኖክ እና ይሄ ፐርፐዝሊ ማለት ነው የመናፍስቱ አለም ጌም እንደሆነ በዚህ ማወቅ ትችላላችሁ። ፈጽሞ ሊያገኙት አልቻሉም። አሁን ፖዝ አድርገውታል ማለት ነው። ዊሎ ኳንተም ቺፕ እንግዲህ በጉግል ኳንተም ኤአይ የተሰራ ማለት ነው እና አሁን በራሳቸው ኢንቨስቲጌሽን ላይ ናቸው። በአንዴ ነው ፌል ያደረገው ማለት ነው፣ ምክንያቱም ቋንቋውን ሊረዱት ስላልቻሉ ማለት ነው። እና ሌላው በጣም የሚገርም ሁኔታ ሰሞኑን አንድ የተለቀቀ ቪዲዮ ነበር እና እንግዲህ የኤአይ እንደ ቻት ጂፒቲ ያሉትን ሁለቱን ኤአይዎች አገናኝቶ እንዲያወሩ ያው ኤክስፐሪመንት እየሰራ ነበር ሰውየው ማለት ነው እና እና ሁለት ኤአይዎችን አስቀምጦ እንዲያወሩ አደረጋቸው። አሰማቸዋለው ምን አይነት ቋንቋ ክሬት አድርገዋል መሰላችሁ? ጂበርሊንክ የሚባል የራሳቸው ቋንቋ ኤአይ ክሪት አድርገዋል። ይሄ ቋንቋ ጂበርሊንክ ማንም ሂውመንስ ወይንም ማንም ሰው መስማት የማይችለው እነሱ ብቻ ኮኔክት የሚያደርጉበት ነው። እና በዚህ ቪዲዮ እንጨርሳለን። ስሟቸው የራሳቸው ቋንቋ ክሬት አድርገዋል እና ከሚያስደስተው ነገር ሁሉ ጀርባ ሌላ ሴራ እንዳለ በተለይ ደግሞ በዚህ በዘመነ ፍጻሜ ላይ እንድትነቁ እንድትመረምሩ ላለው ቀጣ ያለውን ቪዲዮ ተመልከቱ። ሀው ዴይ ኮሚኒኬት ማለት ነው፣ እናንተ ፈጽሞ በማታውቁት ቋንቋ